ጤና ይስጥልን ይሁዳችሁና የተከበራችሁ የምት ሚዲያ ተከታታዮቻችን ባላችሁበት እንደምቆይታችኋል። የዕለቱ ዘገባችን ተጀምሯል። በቅድሚያ ማበይት ነጥቦችን እነሆ። በአካዳሚክ ምክንያት ከአንድ ተቋም የተባረረ ተማሪ ወደ ሌላ ተቋም ሲመዘገብ ቀድሞ በተባረረበት ተቋም ያገኘው ውጤት እንደማይያዝለት ተነግሯል። ሙሉን የምትሰሙት ይሆናል። የሱዳን ጦር ከሁለት ዓመት ጦርነት በኋላ ቤተመንግስቱን መልሶ መቆጣጠር ችሏል። ሌላኛው መረጃችን ነው። ትራምፕ የፌዴራሉን የትምህርት ዲፓርትመንት ለማፍረስ ትዕዛዝ መፈረሙ ተሰምቷል። እናንተ ሙሉን የምታደምጡት ይሆናል። የተወደዳችሁና የተከበራችሁ የምቹ ሚዲያ ተከታታዮቻችን አብራችሁን ስትቆዩ እነዚህንና ሌሎች የሀገር ውስጥና የባህር ማዶ መረጃዎችንም ያገኛሉና አብሮነታችሁ አይለየን። በአካዳሚክ ምክንያት ከአንድ ተቋም የተባረረ ተማሪ ወደ ሌላ ተቋም ሲመዘገብ ቀድሞ በተባረረበት ተቋም ያገኘው ውጤት እንደማይያዝለት ተነግሯል። የትምህርትና ስልጠና ባለስልጣን ለሁሉም የግል ከፍተኛ ትምህርት ተቋማት በአካዳሚክ ምክንያት የተባረረ ተማሪ የኮርስ ኤግዛምሽን በተመለከተ አዲስ መመሪያ በላከው ደብዳቤም አስታውቋል። ባለስልጣኑ በሚኒስትሮች ምክር ቤት በወጣት ደንብ ቁጥር 515 ህዝባር 2014 ዓ.ም በተሰጠው ስልጣንና ተግባር የትምህርት ጥራትና አግባብነትን ለማስጠበቅና ለመከታተል ስልጣንም ተሰጥቶታል። በተሰጠው ስልጣንም በመመሪያ 987 ህዝባር 2016 ዓም አንቀጽ 13 ኑዝ አንቀጽ አንድ መሰረት ማንኛውም ተቋም ስልጣን ባለው አካል የወጣ የቅበላ መስፈርት ያላሟሉ ተማሪዎችን ተቀብሎ ማስተማር እንደማይችልም ደንግጓል። አንድ ተማሪ በአካዳሚክ ምክንያት ከአንድ ተቋም በሚባረርበት ጊዜ ተማሪው ብቁ አለመሆኑንም የሚያሳይ ነው። በዚህ ተማሪው በአዲስ መልክ ሌላ ተቋም ውስጥ በትምህርት ዘመኑ በተቀመጠው የመቁረጫ ነጥብ ውጤት የሚያስገባው ከሆነ ተመዝግቦ ቢማር ቀድሞ በተባረረበት ተቋም በአንዳንድ ኮርሶች ያገኘው ውጤት ግምት የማይደረግ በመሆኑ ሁሉም ከፍተኛ ትምህርት ተቋማት ተግባራዊ እንዲያደርጉትን ማሳሰቢያ ተሰጥቷል። የሱዳን ጦር ከሁለት ዓመት ጦርነት በኋላ ቤተ መንግስቱን መልሶ ተቆጣጥሯል። የሱዳን ጦር ተፋላሚውን የሱዳን ፈጥኖ ደራሽ ኃይል በማሸነፍ ከሁለት ዓመት ጦርነት በኋላ ካርቱም የሚገኘውን ፕሬዚዳንታዊ ቤተ መንግስት መልሶ መቆጣጠሩን ወታደራዊ መሪዎች ገልጸዋል። በደስታ የተሞሉ ወታደሮች ጠመንጃቸውን ሲያወዛውዙ፣ ሲጮሁ እንዲሁም ተንበርክከው ሲጸልዩ በማህበራዊ ሚዲያ የተጋሩና ቢቢሲ ያረጋገጣቸው ቪዲዮዎችም አሳይተዋል። በፈጥኖ ደራሽ ኃይሉ ተሸንፎ ከመዲናዋ ተባሮ የነበረው የሱዳን ጦር ከሁለት ዓመት በኋላ መዲናዋን ካርቱምን መልሶ ለመቆጣጠርም የተቃረበበትም ይመስላል። ቢሆንም ግን የሱዳን ፈጥኖ ደራሽ ኃይል እስካሁን ምንም አይነት አስተያየት አልሰጠም። የጦር ቃል አቀባይ ነቢል አብደላህ በመንግስታዊው ቴሌቪዥን እንደተናገሩት ሰራዊታቸው በማዕከላዊ ካርቱም የሚገኘውን ቤተ መንግስትና ሚኒስቴር መስሪያ ቤቶችን መቆጣጠሩን የነገረው ሰራዊቶቻችን የጠላት ተዋጊዎችን ድባቅ በመምታት ከፍተኛ መጠን ያለው የጦር መሳሪያዎችን ማርኳል ብለዋል ቃል አቀባዩ። ካርቱም ለበርካቶች ህይወት መቀጠፍ የሆነው የሀገሪቱ የእርስ በርስ ደም አፋሳሽ ጦርነት ከሁለት ዓመት በፊት የተጀመረባት እንዲሁም ከፍተኛ ፍልሚያዎችም የተካሄዱባት ናት። ጦርነቱ ከተጀመረበት ጊዜ ጀምሮ ፈጥኖ ደራሽ ኃይሉ አብዛኛውን የካርቱምን ክፍል እንዲሁም የሱዳንን ምዕራባዊ ክፍልም ተቆጣጥሮ መቆየቱ ይታወቃል። ለሱዳን የጦር ተፋላሚዎች ካርቱምን ማስመለስ ትልቅ ድል እንዲሁም በግጭቱም ወሳኝ ምዕራፍ ነበረ። ጦሩ ከቅርብ ሳምንታት ወዲህ በማዕከላዊ ሱዳን አንዳንድ ድሎችንም አስመዝግቧል። ሐሙስ ዕለት በሪፐብሊካን መንግስት አቅራቢያ የሰው አልባ አውሮፕላኖችና የአየር ጥቃቶች ፍንዳታዎችን ማስከተላቸውንም የአይን ማኞችም ተናግረዋል። የፈጥኖ ደራሽ ኃይሉ አዛዥ መሀመድ ሃምዳን ደጋሎ ሄምቲ ቅዳሜ ዕለት በቪዲዮ ባስተላለፉት መልእክት በሰራዊቶቻቸው ቁጥጥር ስር የነበሩትን የፕሬዝዳንታዊ ቤተ መንግስትና አካባቢውን ለመከላከልም ቃል ገብተው ነበረ። በተለያዩ የሰሜን ከተሞችም ተጨማሪ ጥቃቶች ሊኖሩ እንደሚችሉ አስጠንቅቀው ነበር። ተፋላሚ ኃይሎቹ ስትራቴጂካዊ ቦታዎችን ለመቆጣጠር በሚል በውጊያው እንቀጥላለን ማለታቸውን ተከትሎ በርካታ የሰላም ጥረቶችን ፍሬ ሊያፈሩ አልቻሉም። ጦርነቱ በዓለማችን ላይ ከፍተኛውን የሰብአዊ ቀውስ ማስከተሉን የተባበሩት መንግስታት ድርጅት ያስታወቀ ሲሆን ጦሩም ይሁን ፈጥኖ ደራሽ ኃይሉ ሰፋ ያሉ የሰብአዊ መብት ረገጣዎችንም ፈጽመዋል ተብሎም ይከሰሳሉ። ትራምፕ የፌዴራሉን የትምህርት ዲፓርትመንት ለማፍረስ ትዕዛዝ መፈርሙ ተሰማ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የፌዴራሉ የትምህርት ዲፓርትመንትን እንዲፈርስ የስራ አስፈጻሚ ትዕዛዝ ፈርመዋል። የተወሰኑ የአሜሪካ ወግ አጥባቂዎች ለረጅም ጊዜ ሲያልሙት የነበረ ሲሆን ትራምፕ በምርጫ ቅስቀሳቸው ወቅት ተቋሙን እንደሚያፈርሱትም ቃል ገብተው ነበር። የሪፐብሊካኑ ፕሬዝዳንት የትምህርት መምሪያው አስደንጋጭ ውድቀቱ ያመጣ ሲሉ የከሰሱት ሲሆን ተቋሙ የሚቆጣጠረው ገንዘብ ለግዛቱ ለመመለስም ቃል ገብተዋል። ተቋሙን ለመዝጋት የአሜሪካ ምክር ቤት ይሁንታ እንደሚያስፈልግ ዋይት ሃውስ ቢያሳውቅም ትራምፕ በተቻለ ፍጥነት እንዘጋዋለንም ነው ያለው። ተቋሙ ባለፈው ሳምንት ከፍተኛው የሰራተኞችን ቅነሳ እንደሚያደርግ እንዲሁም ከአሁኑ ይዘጋል የሚለው እርምጃ ጋር ተያይዞ በርካታ ህጋዊ ተግዳሮቶችም ገጥመውታል። ሐሙስ እለት በዋይት ሀውስ በትምህርት ቤት ጠረጴዛ ላይ በተቀመጡ ህጻናት ተከበው የነበሩ ትራምፕ አሜሪካ ከየትኛውም ሀገር በበለጠ ለትምህርት ብዙ ገንዘብ ታፈሳለች፣ ሆኖም ተማሪዎች በውጤታቸው ደረጃ ግርጌ ላይ እንደሚገኙ ማክለዋል። ዋይት ሀውስ በበኩሉ የትራምፕ አስተዳደር የተቋሙን የተወሰኑ ክፍሎችን በህግ ወሰኑ ውስጥ ለመዝጋትም እንደሚያንቀሳቀስ ይገለጸው ይህ ውሳኔ እንደ በርካቶቹ የፌዴራሉን መንግስት ተቋማት ለመቀነስ በሚል የአስፈጻሚ ትእዛዝ ተፈርሞባቸው ህጋዊ ተግዳሮቶችን እንደገጠሙት ሊሆን እንደሚችልም ተጠቁሟል። ትራምፕ የስራ አስፈጻሚ ትእዛዙን በሚፈርሙበት ስነ ስርዓት ላይ ተቋሙን እንድትመራ ይሹማት ሊንዳ ማክማሆንን አውድ ሰው የተቋሙ የመጨረሻ ኃላፊ እንደምትሆንም ያላቸውንም እምነት ገልጸዋል። በአስተዳደራቸው ውስጥ የምትሰራው ሌላ ነገር እፈልጋለሁም ብለዋል። ትራምፕ ትእዛዙን ከፈረሙ በኋላ ያና የሪፐብሊካን ተወካይ ሴናተር ቢል ካሲዲ ተቋሙን ለመዝጋት ያቀደ ህግ ለማውጣት መታቀዱንም አስታውቀዋል። ነገር ግን ሪፐብሊካኖቹ በሴኔቱ ያላቸው ብልጫ እዚህ ግባ የማይባል 53 ለ47 ሲሆን የፌዴራሉን ተቋም ለመዝጋት ስልሳ ድምፅ ያስፈልጋቸዋል። ከዚህም ጋር ተያይዞ ይህንን በቀላሉ ለማሳካት እንደማይችሉ እየተነገረ ይገኛል። ሆኖም ዲፓርትመንቱ በመደበኛነት መዘጋት ባይችልም የትራምፕ አስተዳደር የአሜሪካ ዓለም አቀፍ የልማት ተራድኦ ድርጅት ላይ እንዳደረገው ሁሉ የገንዘብ ምንጩን በማድረግ እንዲሁም ሰራተኞቹን የማባረር ተግባርን ሊፈጽሙም ይችላል ነው የተባለው። ይህ እርምጃ ኤጀንሲው በበርካታ ፕሮግራሞቹን እንዲሁም የረድኤት ተግባራቶችንም እንዲያቆሙ ያስገድደዋል። ትራምፕ የፈረሙት የስራ አስፈጻሚ ትእዛዝ አስተዳደራቸው ምን አይነት እርምጃዎችን እንደሚወስድ እንዲሁም የትኞቹ ፕሮግራሞች ሊታጠፉ እንደሚችሉም ዝርዝር መረጃዎችንም አላካተተም። ኃላፊዋ ሊንዳ ማክማሆን የዲፓርትመንቱን መዘጋት ለማመቻቸት ሁሉንም አስፈላጊ እርምጃዎች እንዲወስዱና ለግዛቶች እና ለአካባቢ መንግስታት ኃላፊነቱንም እንደሚሰጡ ያዛሉ። እንዲሁም አሜሪካውያን የሚተማመኑባቸው የአገልግሎቶች ፕሮግራሞች ውጤታማና ባልተቋረጠ መልኩ እንዲሄዱ ማረጋገጥ እንደሚኖርባቸው መመሪያ ተቀምጦላቸዋል ነው የተባለው። በአውሮፓውያኑ 1979 የተመሰረተው የትምህርት ዲፓርትመንት የተማሪዎች ብድርን ከማስተዳደር በተጨማሪ ዝቅተኛ ገቢ ያላቸው ተማሪዎችን የሚረዱ ፕሮግራሞችንም ይመራል። ነገር ግን ትራምፕ ተቋሙ ዘርን፣ ጾታውና ፖለቲካዊ አመለካከቶችን በታዳጊዎች ላይ ለማስረጽ እየሞከረ ነውም ሲሉ ከሰውታል። ኔታንያሁ የእስራኤልን የጸጥታ ኃላፊን ከስልጣን አነሱ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ መስከረም 26 ቀን 2016 ሀማስ ያደረሰውን ጥቃት ሊደርስ እንደሚችል መገመት ባለመቻላቸው የሀገሪቱን የደህንነት ኃላፊ ከስልጣን አባረዋል። የእስራኤል ካቢኔ ሐሙስ ባደረገው ስብሰባ እንደ ኢሮፕያን አቆጣጠር ጥቅምት 2021 የሺን ቤት ዋና ኃላፊ ሆኖ ለአምስት ዓመታት የተሾሙት ሮነን ባርንን ከስልጣናቸው መነሳታቸውንም አስታውቋል። ኔታንያሁ ባርንን ከስልጣን ለማንሳት ማሰባቸው እሁድ እለት በቪዲዮ ባስተላለፉት መግለጫም አስታውቀዋል። በሁለቱ መካከል የቀጠለውን ያለመተማመን በየጊዜው መስፋቱን በምክንያትነትም ተጠቅመውታል። እርምጃዎች ቁጣን የቀሰቀሱ ሲሆን በኢየሩሳሌም የጸረ መንግስት ሰልፈኞችን የበለጠ ማቀጣጥሏል። በዚህም በሺዎች የሚቆጠሩ የሀገሪቱ ዜጎች እስራኤል በጋዛ ላይ የጀመረችውን አዲስ ጥቃት የተቃወሙ ሰልፈኞችም ጎንም ቆመዋል። ከማክሰኞ ጀምሮ እስራኤል የሐማስ ኢላማ ባለችው የፍልስጤም ግዛት ከፍተኛ ጥቃት ማድረሳለች። በዚህም ለሁለት ወራት ገደማ የዘለቀውን የተኩስ አቁምም እንዲቋረጥ ነው የሆነው። የሽን ቤት የእስራኤል የሀገር ውስጥ የስለላ ድርጅት ሲሆን በጦርነቱ ውስጥ ቁልፍ ሚናም ይጫወታል። ተግባሩና አባላቱ በመንግስታዊ ሚስጥርነትም ይያዛሉ። ባር ከስልጣን እንዲባረሩ መወሰኑን ፖለቲካዊ ሲሉም ገልጸውታል። ቀንደኛ የኔታንያሁ ተቺና ከኃላፊነታቸው የመባረር ሂደት የገጠማቸው የእስራኤሉ ጠቅላይ አቃቢ ባሃራቭ ሚያራ የድርጊቱ ህጋዊነት እስካልተገመገመ ድረስ ባር ከስልጣን ሊባረሩ አይችሉም ሲሉም ተከራክረዋል። ከስብሰባው በፊት ኔታንያሁ ለካቢኔያቸው አባላት በላኩት ደብዳቤ በጠቅላይ ሚኒስቴሩና በባህር መካከል ያለውን የማያቋርጥ ሙያዊና የግል እምነትን ማጣትን በመጥቀስ የስልጣን ዘመናቸው ከአንድ ወር በኋላ እንዲጠናቀቅም ሀሳብ አቅርበዋል። እስራኤልና የጋዛ ጦርነት የቀሰቀሰውን የሐማስ ጥቃት በመጥቀስ መስከረም 26 ከተፈጠረው ሁኔታ በተጨማሪ ሙያዊ አሜኔታ ማጣት በጦርነቱ ወቅት እና ባለፉት ጥቂት ወራትን ተጠናክሯልም ነው ያሉት። በጥቃቱ 1200 ሰዎች ሲገ ሲገደሉ 251 ሰዎችም ታግተዋል። እስራኤል በጋዛ ውስጥ በፈጸመችው ጥቃት ከ48189 በላይ ፍልስጤማውያን መገደላቸውን ከጋዛ የጤና ሚኒስቴር የተገኘው መረጃ ያሳያል። ከእነዚህም ውስጥ አብዛኞቹ ሴትና ህጻናት መሆናቸውንም በሀማስ አስተዳደር ስር ካለው የጤና ሚኒስቴር የመጣው መረጃ ያመላክታል። በዚህም እስራኤል በጋዛ በፈጸመችው የተቀናጀና የማያባራ ጥቃት ሁለት ሶስተኛው የጋዛ ህንጻዎች መውደማቸውን የተባበሩት መንግስታት ድርጅትም አስታውቋል። የዩኬው ግዙፍ ዓለም አቀፍ የአየር ማረፊያ በመብራት መቋረጥ ምክንያት ተዘጋ። የዩናይትድ ኪንግደም ግዙፍ ሂትሮ ዓለም አቀፍ አየር ማረፊያ አቅራቢያው በሚገኘው የኤሌክትሪክ ማከፋፈያ ጣቢያ ላይ እሳት መቀስቀሱን ተከትሎ በተከሰተው መብራት መቋረጥ ዛሬ አርብ መጋቢት 9 2017 ዓ ም ሙሉ ቀን ተዘግቶ ይውላልም ነው የተባለው። የእሳት አደጋ የደረሰበት ማከፋፈያ ጣቢያ ለአየር ማረፊያው የኤሌክትሪክ ኃይል አቅራቢም እንደሆነ ተገልጿል። በሀገሪቷ ውስጥ በከፍተኛ ሁኔታ ስራ የሚበዛበት አየር ማረፊያ በሚቀጥሉት ቀናት ከፍተኛ መስተጓጎል እንደሚኖር አስጠንቅቆ እንደገና እስኪከፈት ድረስ ተሳፋሪዎች በምንም አይነት ሁኔታ እንዳይጓዙ መመሪያም አስተላልፏል። የተሳፋሪዎችንና የስራ ባልደረቦቻችንን ደህንነት ለመጠበቅ አርብ ሙሉ ቀኑን ከመዝጋት ውጪ ምንም አማራጭ የለንም ሲሉም የአየር ማረፊያው ቃል አቀባይ ተናግረዋል። የእሳት አደጋ ሰራተኞች ጥረት እያደረጉ ቢሆንም የኤሌክትሪክ አገልግሎቱ በአስተማማኝ ሁኔታ መቼ እንደሚመለስ ግልጽ አይደለም ሲሉ አክለዋል። አየር ማረፊያው ለተፈጠረው መስተጓጎል ይቅርታ ጠይቆ መገደኞቹ የበለጠ መረጃ ለማግኘት አየር መንገዶቻቸውን እንዲያናግሩ ምክር አስተላልፈዋል። ሂትሮው የዩኬው ትልቁ የአየር ማረፊያ ሲሆን በቀን ውስጥ ማረፊያ እና መነሻውን ያደረጉ 1300 አውሮፕላኖችንም ያስተናግዳል። ዓመት ክብረ ወሰን በሚባል ሁኔታ 839 ቢሊዮን መንገደኞችን ማስተናገዱን ከተቋሚ የተገኘው መረጃም ያስረዳል። አየር ማረፊያው አርብ ዕለት ተዘግቶ በመዋሉ ቢያንስ 1351 በረራዎች እንደሚስተጓጉሉ የበረራ መከታተያ ድረገጽ ፍላይት ራዳር 24 በኤክስ ገጹ ማስፍሯል። 120 የሚሆኑ አውሮፕላኖች ማለዳ ላይ ለማረፍ እየተጠባበቁ እንደነበረም ድረ ገጹ አክሎ ገልጿል። በምዕራብ ለንደን ሀይስ የሚገኘው ማከፋፈያ ጣቢያ የተቀሰቀሰው የእሳት ቃጠሎ በሺዎች የሚቆጠሩ መኖሪያ ቤቶችንም መብራትም አልባ አድርጓል የተባለው። በተጨማሪም 150 ነዋሪዎች ከአካባቢው እንዲወጡም ተደርገዋል። የአደጋ አገልግሎት በስፍራው የተጠራው በሀገሬው ሰዓት አቆጣጠር ሐሙስ ከሌሊቱ አምስት ሰዓት ተኩል ገደማ ሲሆን ከጣቢያው ከፍተኛ የእሳት ነበልባል ሲቀጣጠል እንዲሁም ጭስ ሲወጣ በማህበራዊ ሚዲያዎችም የተጋሩ ቪዲዮዎችም አሳይተዋል። ቢሆንም ግን የእሳቱ መንስኤ እስካሁን ድረስ እንዳልታወቀም ነው የተነገረው። የለንደን ፋየር ብርጌድ እንዳስታወቀው የማከፋፈያ ጣቢያው ግማሹ ትራንስፈርመር ሌሊት 10 ሰዓት ላይ በእሳት እየነደደ ነበርም ብለዋል። የእሳት አደጋው ለመከላከል ሰባ የእሳት አደጋ ተከላካዮች እንዲሁም አስር መከላከያ ሞተሮች ወደ ስፍራው መላካቸውን ብርጌዱ አስታውቋል። ባስከተለው የመብራት መቋረጥ ምክንያት ከ16300 በላይ መኖሪያ ቤቶች የኤሌክትሪክ ኃይል ማጣታቸውን የስኮትላንድና የደቡባዊ ቀጠና የኤሌክትሪክ ኃይል አቅራቢ ድርጅት በኤክስ ገጹም ላይ አስታውቋል። የተወደዳችሁና የተከበራችሁ የምቹ ሚዲያ ተከታታዮቻችን፣ ለሰዓቱ የተሰሙት የወደድ ነው። የመረጃ ጥንቅራችን እስካሁን የተከታተላችሁትን ይመስል ነበር። ቀጣይ በሌላ የመረጃ ጥንቅር እስከምንገናኝ ድረስ ቸርቆዩ ቆዩ። ሰብስክራይብ፣ ላይክ፣ ካሜንት ሼር ማድረግ እንዳትረፍ እያልኩኝ ከወዲሁ ተሰናበቱ። ሰላም ያለንበት ለሁላችን።